አይ ገና ነኝ። አዲስ ሰለምቴ ነኝ። ማሻላህ አንተ ዳእዋ የምታደርገው ልጅ ነህ አይደል? አደባባይ ላይ? አዎ። ኦ ወላሂ ስላገኘሁ በጣም ደስ ብሎኛል። ማሻላህ ዩኒስ፣ ጀግና ልጅ፣ የወደፊት የኢትዮጵያ ሙስሊሞች ታላቅ ተስፋ። በጣም ጎበዝ ልጅ ነሽ። ማሻላህ፣ ማሻላህ፣ ማሻላህ። በጣም ጎበዝ ልጅ፣ ጀግና ልጅ ነው። በርታ። ዳእዋ ያደርጋል በአደባባይ ላይ ከታላላቅ ፓስተሮች ጋር በአደባባይ ላይ እየተወያየ አፋቸውን ሲያስይዝ ተመልክተናል። በጣም ጀግና ልጅ ነው፣ ጎበዝ ልጅ ነው። ማሻአላህ ዩኑስ፣ ጎበዝ ልጅ ስላገኘኸው በጣም ደስ ብሎኛል። እኔም ደስ ብሎኛል።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

ከፓስተሮች ጋር አደባባይ ላይ ወጥተው ሲሰብኩ ከእነርሱ ጋር ስትከራከር አፋቸውን ስታስይዛቸው ማሻ አላህ ጠንክር በርታ አላህ ምንዳህ ይክፈልህ እውቀትን አላህ ይጨምርልህ በጣም ደስ ብሎኛል ስላገኘው ዩኑስ እኔም ደስ ብሎኛል በጣም በዚህች ጋር ደግሞ አሁን ጥያቄ ነበረኝ እሺ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

መንቀተለ ሙን ለምየርህ ራት ልጀናሩ የማይዋጋ ሰላም የሆነ ቃል ኪዳን ያለው የሌላ እምነት ተከታይን የገደለ ሰው የገነትን ሽታ ያገኝም፣ እንዳትገሉ ብለው ተናግረዋል። አያችሁ፣ ስለዚህ ሊዋጉ የመጡ አካሎችን ነው የምትዋጉት እንጂ ሰላማዊ የሆነን አካል አትዋጉ። ያ ሊዋጋ የመጣው አካል ለምንድነው እምንዋጋው? ሰላምን አልፈልግም አለ፣ በቃ ሰውን እገላለሁ። እኛ ነው ዛ እኛ ዝም ብለን አንጠብቅም። ከራስ መከላከል ግድ ነው።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

ያ ነው በቀደሙት ባለፉት ህዝቦች ላይ ከሙሳ ዓለይህ ሰላም ከሙሴ በፊት መዋጋት የሚባል የለም ነበር። እነ አብርሃም እነ ስ እነ ሎጥ እነ ኖህ እነዚህ እነ ቀደምት ነቢያት ሁሉ መቅሰፍት የሚባል ነገር ነበር በነርሱ ጊዜ። ልክ ነቢያቶች በተካዱ ጊዜና የነቢያትን ተአምር ባስተባበሉ ጊዜ ነቢያትን እንገላለን ባሉ ጊዜ የዛኔ ተዋጉ ይባሉም ነበር፣ መቅሰፍት ይመጣባቸዋል። የኖህ ህዝቦች በምን ተቀሰፉ? በማዕበል ተቀሰፉ። የሁድ ሕዝቦችስ በነፋስ በአውሎ ንፋስ፣ የሷሌ ህዝቦችስ በመላእክ ድምፅ፣ ፈርዖንስ በማዕበል ልክ እንዲ አሰመጠው። የመጨረሻው ተቀሳፊ እርሱ ነው። ከዚያ በኋላ ግን ልክ ፈርዖን ከሰመጠ በኋላ አምላክ አላህ ስብሓነው ተዓላ ለሙሴ ኦሪትን ሰጠው ተውራትን ሰጠው፣ ለመሲሁ እንጂልን ሰጠው፣ ለነቢ ስ ላ ቁርአንን ከዚያ በኋላ ነው። ከዚህ በኋላ ደግሞ መቅሰፍትን ትልተው አላህ ስብሓነው ተዓላና አማኞችን ምን አላቸው? ከራሳቸው ተከላከሉ የሚል ጅሃድ የሚባል እንደነገገላቸው ጅሃድ ማለት